ሲታምም በቀን ሁለት ሰዓት ብቻ ነው የሚተኛው። ላለፉት ስንት ጊዜ ሁለት ሰዓት የሚተኛው? ሶስተኛ አመት ሁለት ሰዓት ነው የምታኛው። በቀን ብ ነው በምሰራ ሰዓት ሁሉም ያውቃሉ የተኝቼ አላቀምና። ረጅም አመት ተቀምጬ ረጅም ቆሜ የሰራሁባቸው ነገሮች አሏል። ፔኑን ራሱ ኤክስፕሌን ማድረግ አልችልም እ ትንሽ ስለሚከብድ ማስደረ መውጣቱን ላልፈልግም ለሌሎች በቃ ትምህርት ከሆነ ከዚህ በላይ ምንም አይደርስብኝም። ያለሁትኝ የመጣበት አላማ ደግሞ ምንመሰለ አፖስትል አሁን በተለያየ ሱስ ውስጥ ነው ያለው። ለዛም ነው አንተም እንድታገኘው የፈለግኩትኝ እና ከቸርች ባክ አድርጓል። አሁን ባክ አርጋል፣ አ የትም አትሄድም እና ከቸርች ባክ አድርጓል። ላለፉት 14 ዓመት ውስጥ በቸርች ውስጥ ያገለግል ነበረ፣ በካሜራ ማነት በኤዲተርነት ያገለግል ነበረ። በዛም ደግሞ በነቢያት ተጎድቻ ያለው በአገልግሎታቸውም የነበረው ሁኔታ አለ። እኛ እያየን ፕሮፌሲ እናስተካክል ነበረ ለዛም ደግሞ ህዝብንና እግዚአብሔርን ይቅርታ መጠየቅ እፈልጋለሁ። ስለዚህ ያንን ስላጠፋውኝ ያንን ፕሮግራም እየሰራ ነው፣ እዚህ ፖድካስት ላይ እና በቀጥታ ስርጭት የተወሰኑ ጥያቄዎች ቢኖሩ፣ አሁን ላይ የመጠጥ ሱስ ውስጥ ነው ያለው። አሁን ራሱ ጋንጋን ይላል ነበር፣ ጋንጋን አይደለም በርሜል በርሜል ለሚለው እናንተ ጋውኝ እና የጫትም ሁሉንም ነገር ስለምትሰጡኝ ስለነበር ነው የገባሁት እና አንደኛ እግዚአብሔርን ነው የቅርታ መጠ የምፈለው እና እኔ ያደግኩት አስተዳደገኝ ቤተክርስቲያን ስላ አውቃለሁ። ከአንተም ጋር የሆነ ጊዜ ተነጋግረን ነበር ገስተውስ ላይ በር ላይ አውርተን ነበርና ለምን እራሱ እግዚአብሔር እንደዚህ ዝም እንደሚል አይገባኝም። በቃ እኔ ልቤን እግዚአብሔር ያውቃል።

በቃ ተረጋጋ ተረጋጋ፣ ነገሮች ይስተካከላሉ። እግዚአብሔር አዋቂ ነው። አይዞህ አሁን አታልቅስ በማልቀስ እንግዲህ ባለፉት 14 ዓመታት እንግዲህ በቸርች ውስጥ በካሜራ ማንነት በኤዲተርነት እንዲሁም ቴሌቪዥኖችን በማደራጀት የሰራ ልጅ ነው። አሁን ላይ ያለበት የኑሮ ሁኔታ ጥሩ አይደለም። ታሟል። መንገድ ላይ ነው ወድቆ ያለው። ኦሬዲ ጓደኞቹ ጋር ነው እያደረ እየኖረ ያለው። ቤትም የለውም። ትዳር ነበረው። ትዳሩን ተበትኗል። በብዙ ችግር ውስጥ ነው ያለው። የነበሩትንም ካሜራዎች ሸጦ በብዙ ለሕክምናም ገንዘብ አውጥተዋል። እንግዲህ ረጅም ቦታ ብዙ ቦታ ሄዷል። እንግዲህ ብዙ የሕይወት ታሪኩን እያጫወተን ያለው በዚህ በዲቫይን ፖድካስት ላይ መጥቶ ማለት ነው። ስለዚህ በብዙ በብዙ ችግር ውስጥ ነው ያለው ይሄ ወጣት። በጣም ብዙዎች ጋር አገልግሏል፣ ቅዱሳንንም አገልግሏችኋል። ይቅርታም እየጠየቀ ነው ያለው፣ ሶሪ ያለ ነው። እኔ በቀጥታ ስርጭት እንትን ላይ ያለሁትኝ ዲቫይሾ ፖድካስት ቀረፃ ላይ ነው ያለውትኝ። ስለዚህ ያለው ነገር ይሄ ነው። ወደ እናንተ ያመጣውበት ምክንያት አንዳንድ ነገሮች ወደ ህዝብ ቢመጣ ጥቅም ያለው በሚል ስለሆነ የተወሰኑ ዛቻዎችን ምናምን ይኖራሉ ብዙ ነገር ሊመጣ ይችላል። ለነዛ ነገሮች ደግሞ ኃላፊነቱን እንወስዳለን፣ እንናገራለን። ስለዚህ አይዞ እኔ የመገዳደል ጉዳይ ምናምን የለም። መንግስት ያለበት ሀገር ነው እና አሁን በቃ ወንድማችን በቃ የለም። ይሄው የምታዩት ነው፣ ፀጉሩን ፊቱን የምታዩት ነው። እውነት ለመናገር በቃ ይሄ ነው የሚባል አይደለም። አጠገቡ ለመሆን እራሱ እስኪከብዳችሁ ድረስ ያው በተለያየ ሱስ ውስጥ ነው ያለው። ስለዚህ እኔ በዲቫይን ሾው በምችለው መልኩ እንግዲህ የተወሰነ ነገር ቤት ኪራይ እንዲከራይ ስራውን ሙያ ያለው ልጅ ነው። እንግዲህ ዲቫይሽን ስጀምር እኔ ግራፊክሱን የሰራልኝ በጣም ብዙ ኢንተርቪዎችን የሰራልኝ ልጅ ነው። ከኮቪድን በፊት ብዙ ነገር አለ። ስለዚህ ለሚመጣው ጥያቄ ነገር ደግሞ በሙሉ በመረጃዎችን የተደገፉ ስለሆኑ እንዲህ ያንን ነገር ውስጥ ነው ያለው ወንድማችን። ከዚህ እንዲወጣ እግዚአብሔር እንዲረዳው በተለያየ ጉዳይ ላይ ከኔ ጋር አብራችሁ መተባበር የምትፈልጉ ወዳጆቼ የሆናችሁ። አይዞ በቃ ቤት የሚከራይበትን ስቱዲዮ የሚያደርግበትን ነገር እዚህ ዲቫይ ሾ ላይም በብዙ ሰዎች ተገራጅተዋል። ስለዚህ እንደዛ እንድናደርግ ለምሳሌ የተወሰነ ጠይቃላምንጠየቁአይ አይደለማ አንደኛ አንድ ነገር ፋይናንስ እኮ ብዙ ነገር ይቀርፋል። ጸሎቱም እንዳለ ነው ግን ፋይናንስም ደግሞ የሚያስፈልግበት ነገር አለ። አሁን ያለው ሰው ጋር ብዙ ይህንንም ህመምንም ቢሆን ለማድረግ የተሻለ ሕክምና ያስፈልጋል። ሪሃቢቴሽን ሴንትር መግባት እንደምትፈልግ ነግረኛል። በጸሎት አግዙት። እንደዚሁም ደግሞ እንደ እኔ በፋይናንስ ብናግዘው ምንም ክፋት አለው ብዬ ስለማላ ማገዙ ጥሩ ስለሆነ ስለዚህ እንደዛ ብናደርግ ጥሩ ነው። ከዛ አንጻር አብራቱ ከጎኑ መቆም የምትፈልጉ ሰዎች እኔ ለአስቸግረ እንደ ለእግዚአብሔር ዘዶ ግድ የለም። እኔ አውቃለሁ። የሚሰራ ሰው ሙያ ያለው ሰው ተረጂ አይደለም። እጅ ላይ አይምሮህ ላይ ብዙ ነገር እውቀት እያለ ሰው ይርዳህ እያልኩኝ አደለም። ግን መደጋገፍ ደግሞ ኢትዮጵያውያን ባህል ነው፣ ምንም ኤርትራውያን ባህል ነው። ይሄ አዲስ ነገር አይደለም። ከየትኛውም ቤተ እምነት ተለይቶ እንድትረዳ ምናምን ሳይሆን በቃ ከዚህ ካለበት እውነት ነው ው በሽታው ከበሽታው የተነሳ የተለያየ ህክምናዎች ሄዶ በሽታው ህክምና ስላልተገኘለት ምን እንደሆነ የሚያመው እንኳን ስላላወቀ፣ ነገር ግን ምን ት ብዙ ነገር አይቸሉ ይመስለኝ ነበርና ጥበቀኝ ሁሉ ነገር ምን ማድረግ እንደምንችል እንግዲህ እንደው በጣም ፈቃድ ያላችሁ ሰዎች በቃ የምትረዱኝ የሚገባቸው መልካቦች የዚህ ልጅ በሽታ በብዙ ነው። ሪሃብሊቴሽን ሴንትር መግባት ይፈልጋሉ። በብዙ ተጎድቶ ነው ያለው። ወንድ ልጅ ሲያለቅስ በጣም ይከብዳል። ሴት ታልቅስ ማለት ሳይሆን በጣም ሙያ ያለው ሰው ብዙ ነገር የሰራ በዛም ደግሞ በካሜራማንነቴ ብዙ ፋውሎችን ሰርች ያለው በቤተ ክርስቲያን ውስጥ ህዝብ በድ ያለው ቅዱሳንም በድ ያለው እግዚአብሔርንም በድ ያለው እና ይቅርበሉኝ እያለ ነው። በቀጥታ በዚህ በላይፍ ስርጭትም እንዲሁም በዲቫይን ሾው የፖድካስት ፕሮግራም ላይ እንደምታዩት ቀረፃ ላይ ያለ ነው እየቀረጽን ያለ ነው እንደሚታያችው። ግን ይሄ ደግሞ አንዳንድ ጊዜ በቀረፃ ብቻ ሳይሆን እንደዚህ ደግሞ በላይፍ ስርጭት ላይ ያለው ነው። ጥያቄ ያላችሁ ሰዎች የትኛውንም ጥያቄ በነፃነት መጠየቅ ትችላላችሁ። አንተ ግን ተረጋጋ፣ ቀስበን ረጋበን ነገሮች ያልፋሉ። ስለዚህ ከዚህ አንጻር ከብዙ ነቢያቶች ጋር አገልግያለሁ። ብዙ ነቢያቶችን ቴሌቪዥኖችን አስተካክያለሁ። ለዚህ ምስክር የአፖስትል ፊልጶስም ያውቀዋል በደንብ። ስለዚህ ከዚህ አንጻር አውሩት፣ የምጠይቁትም ጥያቄ ካለ ጠይቁት፣ ትችላላችሁ። ፈቃደኛ ነው በግልጽ መጠቅ ይሄው መልኩ ተበላሽቷል፣ ሰውነቱ ተበላሽቷል። እኔ ሳውቀው እንደዚህ አልነበረም። ስለዚህ ልታውሩት የምትፈልጉ ሰዎች አውሩት፣ አጽናኑት። መልካም ሶፊ። እሱ ብቻ ሳይሆን አንተ ራስህ የእግዚአብሔርን ሕዝብ ይቅርታ እንድትጠይቅ ይገባል ብዬ ነው የማምነው። ምክንያቱም የእስራኤልን ድርጊቶች እኛ ባጋለጥን ጊዜ እስራኤል አንተን ተተግኖ ፖዚቲቭ እይታ እንዲያገኝ የሚያደርግ ቪዲዮ ነው ያሰራኸው። አሁን ዩቲዩብ ላይ ያለ አንተ ያሰራኸው፣ እኔ ዳውንሎድ አድርጌ አስቀምጨዋለሁ። እስራኤልን ደግፈህ ማለት መቶ በመቶ እስራኤል የሚያደርጋቸውን ማጭበርበሮችን ኢንተርቪው ስታደርግ ምላሽ እንዲሰጥ ለእሱ እንድመች አድርገህ ነው እየጠየቀው ለመመለስ ለሌብነቱ ለነፍስ ግድያ ስራው የሰብለን ደም እንደም እግዚአብሔር ይጠይቀዋል። እስራኤል ዳንሳን ሰው ባይጠይቀው የሰብለን ደም አለቀውም የሚል ኮሚሽነር አለ። የሰብለን ደም ምናልባት ይሄ ልጅ የሚያውቀው ነገር ሊኖር ይችላል። አሁን ህይወቱን ምን ያክል ሰብሮት በዚህ ጊዜ አስር ዓመታት አልፈዋል። ኦልሞስት ስምንት ዓመታት አልፈዋል ከተለያየን ማለት ነው። ከ2009 በኋላ ልጁ ጥሩ ነገር ነበረው። መጀመሪያ እኔ ተከታትዬ ይሄን ተው ካልኩት ነገር አንዱ አንዱ ስራዬን ምንድን ነው ያን ጊዜ ከእግዚአብሔር ሳይቀበል እንዳይናገር የምንሆን ከእግዚአብሔር ሳይቀበል በሰዎች ግፊት ወይም ሰዎችን ለማስደሰት አንድ ነገር እንዳያደርግ መክሬዋለሁ። እጅ ከፍንጅ የተያዘ ሰነድ ሰነድ ይዣለሁ። ሴትዮዋን ስሟን ጠርቻለሁ። ስሟ ስለተጠራ ብቻ ተቃጠለች። የእሷን ሰነድ እንደተሰረቀ እና እንደተነበበ ስለነገርኩ ቢሰረቅ ደስ ይለኛል የሚሉ ሴቶች የሚሰበሰቡበት ቤት ነው። እዚያ ስፔሻሊ እህቶቻችን፣ እናንተ በጣም ነው የሚፈራው። ቢሰረቅ ምናገባ፣ ሰርቆ እንኳን ቢሆን እይናገረኝ የሚሉ ሰዎች ናቸው። እዚያ አሜሪካ ሄደው በግልጽ ነው የተናገረው። እስራኤል ምንድን ነው? አሁን ልክ ነው ነ በቂ ምክርን እንሰማለን። ከ50 ዓመት በኋላ እንሰማለን። አንተ ችግርን አንተ ንስሐ ገባ መግባት ነው ያለብህ፣ ንስሐ አጭበርባሪ ሌባ ነው አንተ ሁላችን ነው የምንገባው ችግር የለውም፣ እንገባለን። አዎ ንስሐ መግባት ለአንተ ነው እንደ ለእግዚአብሔር ስለሚገባ ችግር የለበትም። አችን ለወንድማችን አስገባው አለ እኔ ኦልሬዲ አካውንት ወስጄዋለሁ። በቃ አሁን እኔም አስገባለሁ አካውንቱን። አሁን እንትን ይዤዋለሁ እዚህ ኦንላይን እያለሁ አስገባለሁ። ሌሎቻችሁም አገልጋዮች እርዱት ይሄን እግዚአብሔርን ሰው፣ ማን ያውቃል ከወደቀበት ተነስተው እንደገና ደግሞ እግዚአብሔር አዲስ ህይወት ይሰጠዋል። ቶሎ ብላችሁ ያለውን አሁን ከህይወቱ ባለበት ሁኔታ ያለውን ነገር የሚያደርግ የተባረከ ነው የሚሆነው። ሁላችሁም ከስር ሌላ ኮመንት አትጻፉ። እዚህ ያላችሁ ሰዎች ምንም ነገር አይጠቅመንም። ቶሎ ብላችሁ ሌላ ሌላ ሌላ አስኮምንት ኮሜንት ከሚጽፉ አስገቢቻለሁ የሚል ድምጽ ነው ወይ ኮሜንት ነው ማየት የምንፈልገው ገብቷል የእግዚአብሔር ሰው ገብቷል የሚሉ ሰዎችን ማየት እንፈልጋለን አንድ ሰውን ከጎዳና ማስነሳት ቀላል ነገር አይደለም ሰዎች ከዚህ ውስጥ ያላችሁ ሰዎች ጌታ ኢየሱስ ሲባርካችሁ ቶሎ ብላችሁ አካውንቱን ያው ያዙ ጆን አሰፋ የጻፈውን 1053 70 1537107 ያዙ። ቶሎ ቶሎ ብላችሁ ይህን ሰው እንርዳው። እግዚአብሔር ማን ያውቃል። እግዚአብሔር እንደገና አምላክ ስለሆነ እንደገና ነገሮችን ያስተካክላልና እና እኔም እረዳዋለሁ። ሁላችንም እንረዳዋለን። ችግር የለውም። እግዚአብሔር መልካም ነው። ሌላ ነገር የሚጽፉ ሰዎች አትጻፉ፣ ወይም እንደገናም አካውንቱን ጻፉለት። በእንትን አካውንት ጻፉ እግዚአብሔር ይባርካችሁ እርግጠኛ ነኝ ብዙ ሰዎች እየረዳችሁ ናችሁ እግዚአብሔር ይባርካችሁ እውነት ሌላ ነገር የሚጽፉ ሰዎች አትጻፉና እስቲ የኔ ሰውና እናን ሰው አንድ ላይ ተነስ አንድ ላይ አንድ ላይ እስቲ ነውና እግዚአብሔርን ሰውን ባርክ ሌላ ኮመንት የሚጽፉ ሰዎች ማን ያነባላውን? እዚህ ቤት በተቸገረ ሰው ላይ ኮመንት የሚጽፉ ሰዎች ተዉ፣ አይጠቅመንም። ኢትዮጵያዊነት ባህሉ ይሄ አይደለም። ሌላ ኮመንት የሚጽፉ ሰዎች ምንም ነገር አትጻፉ። በቃ እዚህ ውስጥ ያለ ሰው እኮ ሦስት መቶ ዘጠና ምናምን ሰው አንዳንድ ብር ሺ ብር ቢያስገባ ራሱ ከበቂ በላይ ከበቂ በላይ አንዳንድ ሺ ብር እንኳን ቻለንጅ ብናደርግ ሦስት መቶ ዘጠና ሰው ሌላ ኮመንት ከምንጽፍ አንዳንድ ሺህ ብር እስቲ ቻሌንጅ እናድርግ። አንዳንድ ሺህ ብር ብር ለማስገባት ቻሌንጅ ጀምሬያለሁ። አንዳንድ ሺህ ብር ቶሎ በሉ ይው አንዳንድ ሺህ ብር ቻሌንጅ። አንዳንድ ሺህ ብር ቻሌንጅ። ሶስት መቶ ምናምን ሰው ከበቂ በላይ ነው። አንዳንድ ሺህ ብር። እሺ እኔ የራሴን አስገብቼ እስኪመለስ ድረስ ቶሎ በሉ። የራሴን ልኬ እስኪመለስ ድረስ ቶሎ በሉ። አንዳንድ ሺህ ብር ቻሌንጅ። አቹ ደና ናችሁ፣ ና ኦንላይን ሰላም፣ ሰላም። አውር ከስር ኮመንት ሳደርግ ነበር። እኔ የስነ ልቦና ባለሙያ ነኝ። ትንሽ ወንድሜ የተረበሸ ይመስላል እና እንዲሁ ለማውራት ከፈለገ የባለሙያ እርዳታ ልሰጠው ሙሉ ፍላጎቴን ለመናገር ነው የመጣሁትና። ዲስከስ ማድረግ ካለብን የባለሙያ እርዳታ ከፈለገ በጨነቀው ባሳሰበው ጉዳይ ላይ ከባለሙያ ጋር ቁጭ ብሎ ማውራት ከፈለገ በነፃ ቴራፒ ለመስጠት ፈቃደኛ ነኝ። ይህ ለማለት ነው የገባሁት። በጣም በደስታ ደስ ብሎኝ ደስ ይለኛል። ለፓስተር ላክልኝ እና ለሶፊዬ ቁጥሬን ልክ የለታለው፣ ያንተንም ይላክልኝና እናወራለን። እሺ አይዞ፣ አሁን እጅግ አድርገን እናመሰግናለን። በእውነት ስለ ትብብር ስለ ቀና ልብህ እናመሰግናለን። መልካምነትን ስላሳይህም ትልቅ ነገር ነውና። አንደኛውን ነገር ነው ያደረግከው ዋነኛውን ስለዚህ እና አመሰግናለን ከለብ ከልብ አሜን እሺ እሺ ሁላችሁንም አመሰግናለሁ መልካም ምሽት ይሁንላችሁ እሺ እሺ እንግዲህ ሁላችንም እንግዲህ ማይካችንን እየከፈትን የምንሰጠውን የብር መጠን ደግሞ እየተናገርን ብንሰጥ ጥሩ ነው። ማበረታታት ያለንን ያለውን የሰጠ እንግዲህ ንፉግ አይባልም ይባላል፣ አለ በሀገራችን አባባል። እንግዲህ ሀምሳ ሎሚ ለአንድ ሰው ሸክሙ ነው አለ። ስለዚህ ቢያከፋፍልና ቢሰጥ ደግሞ ለሌላው ጌጥ ነው የሚሆነውና እንዲህ ብንጠባበር ደግሞ ሰውን ብንረዳ ከተሳሳበበት መንገድ ወደ መስመሩ መጥቶ መልካሙን ነገር መጀመሪያ የነበረበትን እመለሳለሁ ብሎ ሰው ከተመለሰ ትልቅ ነገር ነው እና ይህንን ደግሞ ማበረታታት አለብን፣ መደገፍ አለብን። እንደዚህ አይነት ነገር ይገጥማል በህይወት ዳና ውስጥ ማንም ሰው የቆመ ቢበስል እንዳይወድቅ ተጠንቀቅ ነው የሚለው ይጠንቀቅ ነው የሚለው እና ሁላችንም የቆምን ቢመስለን ነገ ምን እንደሚገጥም አናውቅም፣ እና መልካምነት ለራስ ነው። ይሄንን እንትም ብለን ብንረዳዳ መልካም ነው። እኔ እንደዚህ አይነት ነገር ላይ ተሳትፎ ያላቅም፣ በርግጥ ግን ከባድ ነው። እነዚህን ነገር ብናደርግ ጥሩ ነው ለማለት ነው።

ፕሮፌት ዳንኤል የምትለው ነገር የለህም። እሺ ሁላችሁም ሰላም ብያችኋለሁ። አይዘው ወንድሜ፣ ጌታ ሁሉን ይችላል። የሁላችንም እረኛ ነው ጌታ ኢየሱስ ክርስቶስ እና ከሰው ዘንድ ብዙ ነገሮች ሊሸሸጉ ይችላሉ። ከሰው አይን ብዙ ነገር ሊሸሸግ ይችላል። ነገር ግን ከእግዚአብሔር አይን የሚሸሸግ አንድም ነገር አይኖርም እና እግዚአብሔር ደግሞ አዲስ ተስፋ አለው፣ ለሁሉም ሰው አዲስ ተስፋ አለው፣ አዲስ ነገር አለው። የወደቀውን ያነሳል፣ የጠፋውን እግዚአብሔር ይመልሳል እንደገና ደግሞ የቆሰለውን ቁስሉን እግዚአብሔር ይፈውሳል። ነፍሱ ያዘነው ነፍሱን እንደገና የሚያለመልም እግዚአብሔር ነው እና ሰው ደካማ ነው በፍጥረቱ ሰው ደካማ ነው። እግዚአብሔር በጸጋው ነው የሚያበረታው። እና በቃለ ወደሚንቀጣቀጠው ሰው ወደዚያው ሰው ይመለከታሉ ነው የምለውና ወደ እግዚአብሔር ፊት መምጣት እንደገና ደግሞ እግዚአብሔር ሕዝብ ፊት መምጣት የራሱን ያለፈበትን ጎዳና መናገር ትልቅ ነገር ነው። ኃጢአቱን የሚደብቅ አይለማም ይላል፣ ነገር ግን አውጥቶ የሚናዘዝ እርሱ ይድናልና በጣም ዳስ ምል ነው። እግዚአብሔር ልጅ ኢየሱስ ክርስቶስ ባለህበት ይጠብቅ። ይህ ጌታ ከፊት ይቅደም። ትልቁ ነገር ጸሎታችን ነው የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች። የያዕቆብ መልእክት ላይ ስለሜል ባለው ነገር ሁሉ በጸሎት በጎናችን አንደኛ ላይ እንቆማለን። ሁለተኛ ላይ እዚህ ላይ አሁን ቅድም አንድ ወንድማችን ሶስት ሺህ ነው ያስገባው። እንደዚሁ የአቅም የቻለው ለምሳሌ መስጠት ላይ ማነኛው ሰው አቅሙ የቻለው እንዲሰጥ ነው እግዚአብሔር ቃል የሚያውጀውና፣ አንድ ሺ ደግሞ ቻሌንጅ ብሏል ቅድም ወንድማችን እሱም ብቻ አይደለም፣ ልብ የፈቀደውን የተኛው የራሱ ስኬል የፈቀደውን ሊረዳ ይሄን ይረዳለሁ ብሎ ሊረዳ ይችላል። እና እንደዚህ አድርጉት፣ እርዱት። ጌታ ይባርካችሁ። እኛም ደግሞ የአቅማችን ኃይል እናስገባለን።